ይዘውልን ሙሽዬንም ይዘውልን የእኛ ደርባባናት ረጅም እድሜ ጤና ይስጥልን እናትነት ክብርና ጌጥ ነው ወላሂ እኔም እናቴ ናፈቀችኝ እምር ጨረቃዎች መጥተውልናል ማለት ነው። ስንጠብቅ ስንጠብቀው ለሁለት በጣም ነው ደግሞ ያማረባችሁ ሀይሚዬ፣ በጣም አምሮባችኋል ማች ልብስ ለብሳችሁ ወው፣ የምር በጣም ነው የምታምሩት። ሀይሚዬ ምንም ብትለብስ እኮ ያምርብሻል። የምር ትለያለሽ ኛ የቡራ ንግስት ማለት ነው። አይለያችሁ ፍቅሩን ከዚህ በላይ ጨምሮ ጨማምሮ ይስጣችሁ። የምር ማሻአላህ። ደግሞ በሰላም እያስገባልን የመጨረሻ ቪዲዮ ነው ቁጭ ታጀራ ልንላቀቅ ነው ብለዋል። እንግዲህ ሰላም ገቡልን ሸገር ማለት ነው። ግን የምር የምር ሀይሚዬ ብታጀራ በጣም ተስማምቶች ነበረ እና ሙሽዬም ሀይሚዬም ፕራንክ አድርጋታለች። የእኛ እናት ረጅም እድሜ ጤና ይስጥልን። ብሩክ አይሄድም በቃ እንጂ ሂጂ፣ መኪናውን ያጅና ሂጂ ብቻሽን አለቻት። እንዴ! እንዴት እንደዚህ የሆነ ልሙሽ እየጨከንሽብኝ? እኔም እኮ ቤተሰብ አልፈቀደልኝም፣ እሱ ስላለ ነው የፈቀዱልኝ ብላለች። ሀይሚዬ ትንሽ ተወዛግባ ደንግጣ ብናለ የኛ ቅማም ማለት ነው ሀይሚዬ ጀግናዋ እና ሀይሚዬ ትንሽ ተጨናንቃብን አወዛግባት ግን ፍራንክ ነው እኔ ብያት ነው ሙሽዬ እንደዚህ በይ ብዬ ብሎ ቡቡ ነግሯታል ማለት ነው። ሀይሚዬ እኔ እናት ማን አለውና ለማን ብሎ ለማን ብዬ ስድስቱን ጾም እንኳን ነው የሚባለው አባባል እና አይለያችሁ፣ ፍቅር እስከ መቃብር ያድርግላችሁ። ሁለዱ ክበዱ ሙሽዬ ያው ሰዱት ንሳር ካሚ ነበር እቃ መመለሱ ምናምን እያለች ነበር። የምር ጀግና ሴት ነሽ ሙሽዬ፣ ረጅም እድሜ ጤና ይመር ትለያለች እና እናት ሁሌ ጀግናነት ለልጆች ማቸው ነገር የላትም አላ ፈጣሪ ሁላችንም እናቶች ይጣብቀልን ክፋቸውና የምር ይመር በተለኛ ስደት ላይ ያለ ነው የምርና ሄናት የናፈቀች ዛሬ ሳይ እንደዚህ አንድ ከነሽ ብለን ሳንታዘዛቸው መጣን ስደት በቃ ስደት ላይ ፈጀ ነው ጊዜ ነው አልহামዱሊላህ ለኩሊ ሀል ኢንሻአላህ አላ ደግሞ አንድ ቀን ንከናኛለን አላህ የይክፉን ነገር ይዞ በሰላም አላህ ያገናኘን ውዴ። ናፈቅናቸው ቤተሰቦቻችንን ማለት ነው። ውድ ቤተሰቦች ያብሽሩልኝ በዱአ እና ይቅርታ፣ ወደ ሌላ አጀንዳ ገባሁ መሰለኝ። ሰላማችሁን ያብዛው። ሀይሚና ብሩካችን በጣም ፏፈሽ ያለ ጊዜ ነበረ። ጥሩ ጊዜ ነው ያሳለፍነው። ኑሩልን፣ እንደዚህ ፏፈሽ እያላችሁ ኑሩልን። ጭንቀትን፣ ሀሳብን፣ ጸብን የያዝላችሁ ማለት ነው። ከመቀኛ ከሻበኛ ጓደኛ አላህ ይጠብቃችሁ ይጠብቀን። እንደዚህ ስትሆኑ እኛም ደስ ይለናል የመዳም ቅመዎች ተጠቅረን ውለን እንደዚህ ሆናችሁ ስትመጡልን ነው ደስ የሚለን ሰላማችሁ ይብዛ አህሙም ደግሞ በጣም ከፍቶታል ፋኪያ ሌላ አጀንዳ ጀምረዋል እንዴት ነው ነገሩ ግን የምር ያው ፍቅር ፍቅር ይባልና የፍቅር መጨረሻው ብዙም አያስደስትም የሁሉም ፍቅር ብሎ ከሰጠና ከሰጣችሁ ዘላቂ ሲያደርገው ነው ጀላቂ ፍቅር ያድርግልን ለሁላችንም ማለት ነው፣ ይስጠን እና ሰላማችሁ ይብዛ። ለአላህ ቢወደድ ነው ማረጋችሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን እና ሙቢና ሀዩም ዛሬ ፍቃድ ተሰጥቷቸዋል። ወላሂ በጣም ደስ ይላል። ከሚወዱ ጋር መኖር እኮ በጣም ያስደስታል። ይመር እና ሙቤ እንኳን ደስ አለህ ብለናል። ሀዩና ሙቤ ያው ደሞ በኒካ ባህላሉ እያጣምራችሁ ሀይሚዬ ውፍረቱ በጣም ነው የሚያምርብሽ ራስሽን ጠብቂ የምር ሸገር ላይ ውዙም አይስማማሽም እንግዲህ የስራ ጸባይ ካለባችሁ እንደሆነ እንጂ የምር በጣም ተስማምተሽ ነበር ውታጀራ ብንወር ብዬ ተመኘሁ የምር የምር ማለት ነው በጣም ነው የምታምሪ ውፍረትሽ ሁሉ ነገርሽ ማለት ነው ለውጥ አለ እና ፈጣሪ እንደዚሁ እንዳሳመረ ያኖርልን። በሰላም ግቡልን እንሻላ ደግሞ ኳፈሽ እያላችሁ ሸገር ገብተናል ብላችሁ እንደምመጡ ተስፋ እናደርጋለን። ነገ እንሻላ ሰላማችሁ ይብዛ፣ ከምቀኛ ከሸረኛ ይጠብቃችሁ። የእኛ ተወዳጆች ማለትና ሀይሚና ብሩካችን ትለያላችሁ። የምር የሞሽ የጀግና ልጆች ቀብራሮች ማለት ነው። ፈጣሪ ይጠብቃችሁ። ፍቅሩን ጨምሮ ጨማምሮ ይስጣችሁ።